የራስን የመሻት የራስን የመፈለግና ከራስ ታሪክና ማንነት ጋር ዳግም መታረቅ ነው የኢትዮጵያ የባህር በር ጥያቄ። ብዙ የመርከቦች ታሪክ እኮ የዛሬ 3000 ዓመት የመርከብ ስራ ሁሉ ሲታሰብ ኢትዮጵያውያኖች ይሄ ጀልባዎችን መርከቦችን ሰርተው በቀይ ባህር አድርገው የተለያየ ዓለም መሄዳቸው ሁሉ የተጻፈ በጣም ብዙ ታሪኮች አሉ። ኢትዮጵያ ለረጅም ጊዜ ኮስታል ስቴት ወይም ደግሞ የባህር ተደራሽነት የነበራት የራሷ የባህር በሮች የነበሯት ወደ ኋላም ስንመለስ ከፍ ያለ የባህር ላይ ስልጣኔ የነበራት አገር ናት ብለን ማንሳት እንችላለን። ከሶስት አስርት ዓመታት በላይ ለሚሆን ጊዜ ማን እንደፈጸመው ከማይታወቅ የታሪክ ኩርፊያ ተላቃ ባህር አቋርጣ መርከቦቿንና ንግዷን ከምታሳልጥበት ከዚያ ከባህር በር ክልሏ ኢትዮጵያ ዳግም ልትዋሃድ ግድ ሆኗል። ኢትዮጵያ ሥነ ሕዝባዊ ምክንያቶች አሏት። የህዝብ ቁጥር እድገቷ፣ ሁለተኛ የኢኮኖሚ እድገቷ፣ ሶስተኛ ፖለቲካዊ ፍላጎቶቿ ብሔራዊ ጥቅሞቿን መሰረት በማድረግ አራተኛ ደግሞ ከፍ ያለ የደህንነት ስጋት እና የደህንነት ጥቅሞቿን ታሳቢ ካደረግን የባህር ተደራሽነቷን ማረጋገጥ ለኢትዮጵያ የሕልውና ጉዳይ ይሆናል ማለት ነው። በአባይና በቀይ ባህር መካከል ለምትገኝ ሀገር ኢትዮጵያ እጣ ፋንታዋና መጻኢ ዕድሏን ደግሞ ከሁለቱ ውሃዎች ማራቅ የማይታሰብ ነው። ኢትዮጵያ ሲባል ራሱ አብሮ ገና ከጎላ ብለው ከሚመጡ ጉዳዮች በታሪክ ውስጥ አንዱና ዋናው አባይ አባይ ነው። ስለዚህ ኢትዮጵያ እንግዲህ በየትኛውም በታሪክ መጻሕፍት የምትታወቀው በቀይ ባህር ላይ ተታካ ያለች አገር መሆኗ ነው። ስለዚህ ከኢትዮጵያ ጋር አብሮ የተሰፉ ታሪኮች ናቸው፣ የኢትዮጵያ ማንነቶች ናቸው። በተለይ እዚህ ላይ አንድ በጣም ትውልዱ ማወቅ ያለበት ቀይ ባህርና የአባይ ጥያቄ የአንድ ሳንቲም ሁለት ገጾች ናቸው። ኢትዮጵያ ጥያቄዋን ስታነሳ እድገቷና ልማቷ በሚያስጨንቃቸው ዘንድ ስጋትን ሲደቅንባቸው፣ ከወዲህ ደግሞ መንግስቱ የጀመረውን ጥያቄ እንዳይተው ግፊት የሚያደርገው ህዝብና የፖለቲካ ሊቃን በርከት ያሉ ነበሩ። ጉዳዩንም ያጣጣሉም አልጠፉም። የባህር በር በማጣቱ ኢፍትሐዊ በሆነ መንገድ በማጣቱ ምክንያት የህልውና ጥያቄ ነው እየጠየቀ ያለው። የመብላት፣ የመኖር፣ የመተንፈስ፣ ህይወት የመቀጠል ጥያቄ ነው አሁን የመጣው። ብዙ ተገዳዳሪዎቿ በቀጠናው እየተርመሰመሱ ኢትዮጵያ ዝም ብላ ልትመለከት አትችልም። ብቸኛ መውጫ መግቢያዋ ይሄ ቀጠና ነው። አጠቃላይ ሀገራዊ ህልውናዋ ከዚሁ ጋር የተሳሰረ በመሆኑ የባህር ተደራሽነትን ማረጋገጥ ለኢትዮጵያ እጅግ በጣም መሰረታዊ የሆነ የብሔራዊ ጥቅም የከፍተኛ ደረጃ ጥቅም ተደርጎ የሚወሰር ነው። ከፍተዋን ስትጀምር ወትሮም የሚያሳስባቸው ጥላቶቿ ኢትዮጵያ የባህር በር ፍላጎቷን ይፋ ማድረግ ከጀመረችበት ጊዜ ጀምሮ ፈተናዎቿን ቢያበረቱባትም ከጉዳዩ አለማፈግፈጓ ግን ሀገሪቱ ለጉዳዩ ምን ያህል ትኩረት ሰጥታ የብሔራዊ ጥቅምና ደህንነት አጀንዳ ማድረጓን የተረዱ ብዙዎች ናቸው። ይሄ ለምንድን ነው ሲባል ኢትዮጵያ ትልቅ ሀገር ነች፣ በህዝብ ብዛትም በተፈጥሮ ሀብትም። ኢትዮጵያ በምስራቅ አፍሪካ በቃጣናው አስፈሪ ሀገር ስለምትሆን ጥቅማችንን ታሰናክንብናለች ወይም ለጥቅማችን እንቅፋት ትሆናለች ብለው ስለሚያስቡ የታሪካዊ ጠላቶቻችን ብዙ ጊዜ እጆቻቸውን ዘርግተው የኢትዮጵያን የመልማት ፍላጎት ለማደናቀፍ ጥረት ሲያደርጉ የምናየው ማለት የባሕር በር ጥያቄን ፖለቲካዊ እያደረጉ ብሔራዊ ጥቅሟ ላልገባቸው ጥላቶቿ ጥያቄዋን ፖለቲካዊ ማድረግ አይበጁም የሚሉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባሕር በር ባለቤትነት የማይቀር መሆኑን አረጋግጠዋል። ሚሊዮን ፐርሰንት እርግጠኛ ነኝ። ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም ቀይ ባሕርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። እያንዳንዱ የከፍታዋ ጉዞ ለኢትዮጵያ ከጨለማ ወደ ብርሃን መሸጋገሪያዋ ነው። ይህ ደግሞ የሚያማቸው የሚጎረብጣቸው ወደ ኋላ ቢጎትቷትም ዛሬም ግን ከልማቷ አንዳች የሚያስቀራት አልሆነም።